የአሜሪካ ግዙፍ አውሮፕላን በታጣቂዎች ተመታ። ቀይ ባህርን በእሳት ናዳ ያንቀጠቀጠው ጥቃት ዩክሬን በሩሲያ ሚሳይል ነደደች። አሜሪካና ጀርመን መጮህ ጀመሩ። የመን በድጋሚ ክፉኛ ተመታች። አሜሪካ በየመን አማጽያን ፍጹም ያልጠበቀችው ነገር ገጥሟታል። ቀይ ባህርን የናጠ እጅግ አደገኛ ጥቃት ተፈጽሟል። አሜሪካና በኢራን የሚደገፈው የየመን ሁቲ ጦርነቱን አቀጣጥለውታል። በዚህ በኩል ደግሞ አሜሪካና ሩሲያ ተገናኝተው በተነጋገሩ ጥቂት ሰዓታት ልዩነት እጅግ አስከፊና ከጀርመን እስከ አሜሪካ ያሉ ሀገራትን በቁጣ ያነደደ ተግባር በዩክሬን ምድር ተፈጽሟል። ቀይ ባህርን ካንቀጠቀጠው፣ አሜሪካን ከተገዳደረው የየመን ሁቲ ጥቃት እስከ ጀርመንና አሜሪካ የተቀጣጠለው ቁጣ በትንታኔ እንመለከተዋለን። ወድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሻግራችሁ። የየመን ሁቲዎች አሜሪካ ባደረሰችው የአየር ጥቃት ስድስት ሰዎች ሕይወታቸውን አጥቷል አሉ። በርካታ ሰዎችም ጉዳት እንደደረሰባቸው ከሁቲዎች ጋር በቅርበት የሚሰራው አልሚስራ ሚዲያ ዘግቧል። እሁድ ሁለት የአየር ጥቃቶች የተፈጸሙ ሲሆን አልያትማ በካሃብና አልሻፍ በአል ጃዋፍ ግዛት ሰሜናዊ የመን የአሜሪካ አየር ኃይል ድብደባውን ፈጽሟል ተብሏል። በሌላ በኩል ሁቲ የአሜሪካ ኤምኪው 9 ሰው አልባ አውሮፕላን በሀጃህ ግዛት አየር ክልል ላይ ተመትቶ መውደቁን አሳውቋል። በአገር ውስጥ በተመረተ ከምድር ወደ አየር የሚወነ ነጨፍ ሚሳኤል ነው ሁቲ ድሮኗን የመታው። በጥቃቱ ላይ የአሜሪካ መንግስትም ሆነ ፔንታጎን ያሉት ነገር ባይኖርም የአሜሪካ ማዕከላዊ እዝ ሴንትኮም በየመን ላይ የሚደርሰው ጥቃት በየቀኑ ሆኗል እስከመባል ደርሷል። ሁቲ በቀይ ባህር፣ ህንድ ውቅያኖስ፣ ሄደን ባህረ ሰላጤ፣ በባቤል መንደብ የእስራኤልን እንዲሁም የአጋሮቿ መርከቦች እንዳልፉ መከልከሉ ለጥቃቱ እንደ ምክንያት ይወሰዳል። ሁቲም እስራኤል በጋዛ ሰዎች ላይ እያደረሰች ያለውን ጥቃት ከቆመች ምንም አይነት እርምጃ አልወስድም ማለቱ ይታወሳል። የየመን ሁቲ ቃል አቀባይ እስራኤልን ለመከላከል ለመከላከል በቀይ ባህር ላይ የሚንቀሳቀሱ የአሜሪካ የመከላከያ መርከብ ላይ የባላስቲክ ሚሳኤል ጥቃት መፈጸሙን ገልጿል። ዘንድሮም የሁቲ ታጣቂዎች ጠንካራ ወታደራዊ ኃይል ካለባት ሀገር ጠንክረው እየታዩ ነው። የሚሳኤል ማበልጸጊያ ፋብሪካ ሊኖራቸው ይችላል ብዬ አስባለሁ። የየመን ሁቲ በባህር ላይ ባላስቲክ ሚሳኤል የአሜሪካ አውሮፕላን አጓጓዥ ካወደመ በኋላ የት ነህ ሲሉ ቪዲዮ በመቅረጽ በአሜሪካና በእስራኤል ጦር ላይ እየቀለዱ ነው። ዩክሬን ዛሬም በሚሳኤል እሳት እየነደደች ነው። የአሜሪካኖች እርቃቸውም ጠባቸውም አንድ ነው። ትራምፕ ሽምግል ና ከጀመሩና ሰሞኑን ያልቃል ካሉ በኋላም ዩክሬን መንደዷም መውደሟም እንደቀጠለ ነው። ሩሲያ በዩክሬን ላይ ባደረሰችው የከፋ ጥቃት ምክንያት በአሜሪካና ጀርመን ተወቅሳለች። ሩሲያ በዩክሮና ሱሚ ከተማ ባደረሰችው የሚሳይል ጥቃት የ34 ሰዎች ህይወት ቀጥፋለች። በአስፈሪው ጥቃት በትንሹ 117 ሰዎች ላይም የከፋ ጉዳት እንደደረሰባቸው ተናግሯል። ይህን ተከትሎም የዩክሬን ምዕራባውያን ደጋፊዎች ሳይቀሩ ሞስኮን አውግዘዋል። የሱሚ ከተማን የደበደቡት ሚሳይሎች በግዛቷ ዩኒቨርሲቲ አቅራቢያ እና በኮንግረስ ማዕከሉ ዙሪያ ላይ አርፈዋል። የአሜሪካው የውጭ ጉዳይ ሚኒስቴር ማርክ ሩቢዮ ጥቃቱን አስፈሪ ያሉት ሲሆን አዲሱ የጀርመን መራሄ መንግስት ፍራድሪክ ሜርዝ ሩሲያን በጦር ወንጀለኝነት ከሰዋል። የሩሲያ ጦር በሱሚ ግዛት ግዙፍ ወታደራዊ እርምጃ ለመውሰድ ዝግጅት ላይ መሆኑ የተነገረ ሲሆን እስካሁን ስለ ጥቃቱ ከሞስኮ ባለስልጣናት በኩል የተባለ ነገር የለም። አሜሪካ በሩሲያና ና ዩክሬን መካከል እየተደረገ ያለውን ጦርነት ለመቋጨት ግፊት እያደረገች ባለችበት ሰዓት ላይ ጥቃቱ መፈጸሙ ቀጣ ላይ የድርድር ሂደቱን ያጠለሻዋል የሚል ስጋትም ተደቅኗል። ሩሲያ እጅግ አደገኛ የተባለ የሚሳኤል ጥቃት በዩክሬን ምድር ማድረሷ የዩክሬን ወታደሮች ቅስም የሰበረ መሆኑን ብዙዎች እየተናገሩ ነው። በጥቃቱም ሁለት ሕጻናትን ጨምሮ ሰላሳ ሰዎች ህይወታቸው አልፏል። በምስራቃዊ ዩክሬን በተፈጸመው የባላስቲክ ሚሳይል ጥቃት 84 ሰዎችን መቁሰላቸው ተሰምቷል። ጥቃቱን ተከትሎም የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ የሩሲያን ጥቃት ካወገዙ በኋላ ዓለም አቀፉ ማህበረሰብ በሞስኮ ላይ ጫና እንዲፈጥር ተናግሯል። የዩክሬኑ ፕሬዚዳንት ቭላድሚር ዜለንስኪ በማህበራዊ ሚዲያ ገጻቸው ከሟቾች መካከል ሁለቱ ህፃናት ናቸው ብሏል። በአሰቃቂው ጥቃት ቢያንስ 84 ሰዎች ቆስለዋል ሲሉ ማክለዋል። ይህን ጥቃት ዓለም በዝምታ ወይም ግድ የለሽ ሆኖ ሊመለከተው አይገባም ሲሉ ተናግረዋል። በምስራቃዊ ዩክሬን ሱሚ ግዛት የተፈጸመው ጥቃት አስከፊ ነው ሲሉ የዩክሬን ሀገር ውስጥ ሚኒስቴር ኢሆር ኪሊሚንኮም ገልጸዋል። በክሩስክ ግዛት አቅራቢያ ሱሚ የደረሰው አዲስ ጥቃት ሞስኮና ኬቭ ወደ ተኩስ አቁም ስምምነት እንዳይደርሱ እንቅፋት ሊሆን እንደሚችል የፖለቲካ ተንታኞች እየተናገሩ ይገኛሉ ይገኛሉ የኩርስክ ግዛት የሩሲያና ዩክሬን ወታደሮች ለብዙ ወራት ከባድ ውጊያ የሚያደርጉባት ስትራቴጂካዊ ግዛት እንደሆነች ይታወቃል። ሩሲያ የሆሳዕና አምባን ለማክበር በተሰበሰቡ ሰዎች ላይ ነው ጥቃት የፈጸመችም ሲሉም የሚናገሩ አሉ። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባለስቲክ ሚሳይል ጥቃት ቢያንስ 31 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲሉ የመንግስት ባለስልጣናት ገልጿል። የአካባቢው ነዋሪ ሰዎች የክርስቲያን ቅዱስ ሳምንት የመጀመሪያ ቀን በሆነው የሆሳ የሳናን ዕለት ለማክበር በተሰበሰቡበት ወቅት ሁለት ሚሳይሎች የከተማዋን እምብርት ስፍራ መጥተዋል። የሩሲያ ጥቃቶች ያለ ውግዘት መተው የለባቸውም ያሉት ዘለንስኪ ጦርነቱን እንዲያቆምና ለሰዎች ደህንነት ዋስትና እንዲሰጥ በሩሲያ ላይ ግፊት ሊደረግ ይገባል ሲሉ አክለዋል። ሩሲያ ፈጸመችው በተባለችው ጥቃት ዙሪያ አስተያየት ከመስጠት ተቆጥባለች። በይፋዊ የዜና ምንጮች ላይ ከስፍራው የተለጠፉት ቪዲዮች እንደሚያሳዩት የማዕከላዊ ሱሚ አካባቢ በፍርስራሾች ተሞልቶ እና ጭስ አካባቢውን ሸፍኖት ያሳያሉ። የሱሚ ከንቲባ አርተም ኮብዘር በማህበራዊ ሚዲያ ላይ በሰጡት መግለጫ በዚች ደማቅ የውሳና እሁድ ማህበረሰባችን አሰቃቂ አድርጋ ደርሶበታል ብለዋል። ጥቃቱ የተፈጸመው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም የተኩስ ማቆም ጥረቶችን አጠናክረው በቀጠሉበት ወቅት ሲሆን ከሶስት አመታት በላይ ሩሲያ በዩክሬን ጥቃት መፈጸሟን ቀጥላለች። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስቴር ዩክሬን ቅዳሜ ዕለት በሩሲያ የኃይል መሰረተ ልማት ላይ ሁለት ጥቃቶችን ፈጽማለች ሲሉ አሳውቀዋል። በተጨማሪም የሩሲያ ኃይሎች በዩክሬን ዶኔትስክ ክልል ውስጥ የኤሊዛቤቲካ መንደር መያዛቸውን ተናግረዋል። የዩክሬን መንግስት በሩሲያ መግለጫ ዙሪያ እስካሁን ምንም አይነት አስተያየት አልሰጠም። ሩሲያ በአሁኑ ጊዜ በምስራቅና በደቡብ 20 በመቶ የሚሆነውን የዩክሬን ግዛት በእጇ አስገብታለች። እጅግ የሚያስገርመው ደግሞ የሩሲያን ጥቃት ስታወግዝ የነበረችው ጀርመን ጦርነቱን በሚያባብስ መልኩ እርዳታ ለዩክሬን እሰጣለሁ ማለቷ ነው። ጀርመን ለዩክሬን ከአጋሮቿ የሚሰጠውን የ24 ቢሊዮን ዶላር ወታደራዊ እርዳታ እንደምትመራ የሀገሪቱ መከላከያ ሚኒስቴር ቦሪስ ፒስቶሬስ ተናግረዋል። የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪያስ ምዕራባውያን አጋሮች ዩክሬን በወታደራዊ አቋም ጠንካራ እንድትሆን ይፈልጋሉ ሲሉ ተደምጧል። በዚህም ሀገራቸው ጀርመን ለዩክሬን 124 ቢሊዮን ዶላር ወታደራዊ እርዳታ ለመስጠት ቃል መግባቷን ገልጸው ይህም ለዩክሬን ከአጋሮቿ የሚሰጣት 24 ቢሊዮን ዶላር ወታደራዊ እርዳታ አካል መሆኑን ተናግረዋል። የዩክሬን መከላከያ ግንኙነት ቡድን በቤልጅየም ዋና ከተማ ብራሰልስ ባደረገው ስብሰባ ላይ እንደተገለጸው አዲሱ የገንዘብ ድልድል እስከ 229 የሚቆይ ሲሆን ከጀርመን ጀርመን በተጨማሪ ብሪታንያም ተሳትፈብታለች። ብሪታንያ የ58 ቢሊዮን ዶላር ድጋፍ ለማድረግ ቁርጠኛ መሆኗን አሳይታለች። የዩክሬን መከላከያ ግንኙነት ቡድን የ32 ኔቶ አባላት ጨምሮ 25 ሌሎች ሀገሮችን ና ሁሉም ለዩክሬን መከላከያ ወታደራዊ ድጋፍ የሚያደርጉ የአውሮፓ ሕብረት አባላት ያቀፈ ነው። ዩክሬን በወታደራዊ አቋም ጠንካራ እንድትሆን እንፈልጋለን ያሉት የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ ይህ ከሆነ ብቻ ነው ድርድር ወደ ፍትሐዊ ዘላቂ ና የሰላም ልባት ሊያመራ የሚችለው ብሏል። የብሪታንያ መከላከያ የኢትዮጵያ ሚኒስትር ጆን ሄሌ በበኩላቸው በሩሲያና በዩክሬን መካከል የተፈጠረውን ግጭት ወደ ሰላማዊ መንገድ ለማምጣት 2005 ወሳኙ ዓመት መሆኑን ገልጿል። ይህ የማየን ከሆነ ከሶስት ዓመታት በላይ ሲካሄድ የቆየው ጦርነት ፍጻሜ እንደሌለው ተናግሯል። የብሪታንያና የኖርዌይ ድጋፍ በአብዛኛው ከራዳርና አየር መከላከያ የሚዘልቅ መሆኑን በመጥቀስ በእኛ ስሌት ከ70 እስከ 80 በመቶ የሚሆነው የጦር ሜዳ ጉዳት እየደረሰው በድሮኖች ነው ሲሉ ተናግሯል። ለዩክሬን የሚሰጠው የገንዘብ ድጋፍም ሰው አልባ አውሮፕላኖችን፣ ጸረ ታንክ ፈንጂዎችን መግዛትና የተሽከርካሪ ጥገናዎችን ለማከናወን እንደሚረዳም ጠቁመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቱን የተኩስ አቁም ስምምነት እንደሚያስደርጓቸው የገቡት ቃል እስካሁን ተግባራዊ ሊሆን አልቻለም። በያዝነው ሳምንት መጀመሪያ ላይ የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ ሀገራቸው ከሩሲያ ጋር እያደረገች ባለችው ግጭት ውስጥ በትንሹ 155 የቻይና ዜጎች ለሩሲያ ሲዋጉ የሚያሳይ ማስረጃ ማግኘታቸው ተናግረዋል። ፕሬዚዳንት ቭላድሚር ዜለንስኪ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩክሬንን እንዲጎበኙ ጥሪ ያቀረቡ የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ ጦርነቱን ለማቆም ከሩሲያ ጋር ምንም አይነት ስምምነት ላይ ከመድረስ አስቀድሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አገራቸውን እንዲጎበኙ ጋብዟል። ከሩሲያ ጋር ማንኛውም ውሳኔ ላይ ከመድረሱ በፊት እባክዎ ሆስፒታሎችና አቤተ ክርስቲያናትን መውደማቸውን እንዲሁም ንጹሐን ዜጎች ህጻናትና ወታደሮች መሞታቸውን በአፋጣኝ መጥተው ይመልከቱ ሲሉ ነው የዩክሬኑ ፕሬዚዳንት ቪላድሚር ዜለንስኪ ለአሜሪካቻቸው ዶናልድ ትራምፕ ጥሪ ያቀረቡት። የጥሪ ከቀረበ በኋላ በትላንትና እለት ሩሲያ ሱሚ በተባለ የዩክሬን ከተማ ላይ በሰነዘረችው የሚሳይል ጥቃት ጥቃት 34 ንጹሃን ዜጎች መሞታቸው ተሰምቷል። ከሟቾቹ መካከል ሁለቱ ህጻናት ሲሆኑ 117 ሰዎች ደግሞ ለጉዳት ተዳርገዋል። የሚሳኤል ጥቃቱን ፕሬዚዳንት ትራምፕ አስደንጋጭ ሲሉ የገለጹ ሲሆን፣ ጀርመን ጉዳዩን ከጦር ወንጀል ቆጥራዋለች። ፈረንሳይም ጥቃቱን አጥብቀው ከኮነኑ ሀገራት መካከል እንደምትገኝ ቢቢሲ አስነብቧል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቀን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ እና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።